ምንም ያላጡ ቤተሰቦች አሉ። ከዛ በኋላ ተውሃለሁ። አይሚን እኔ አሁን አልደረስኩብሽም፣ አልነካውሽም፣ አልጠራሽ ነገ አንዲት ቅንጣት ታክል አልፈልግም። እንዲህ የጥፍሬን ግማሽ ታክል ማለት ነው። ይኸው ሲጀመር ራሱ መጥቷል። ስልክ ያለማንሳት ስልክ መዝጋት፣ የኛ ጢባራ በጣም እንደዚህ ትንጠባረረው ይሉ እቃዎችን ውስድልን የምንቀ ነው ሀይሚ፣ ስነ ስርዓት። እኔን እልህ ውስጥ አስገብተሽ ሆነ አንቺን ሌላ ነገር እንዳደረገሽ አታውቅም። እኔ እልህ ውስጥ እያስገባሁ አይደለም። በጣም ነው የጠገብሽው። ምን አግኝተሽ ነው ግን? ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች፣ እንግዲህ እንደ ሀይሚና የቡሩኬ የገነነ የገነነ የመጣ ማለት ነው። ዛሬ ሶስት ቀሚስ ይዛ መጣች። ከዚህ በፊት ያለችው ይሄንን ቀሚስ ስታውጣ እንዳያችሁ ይሄ ለልደቷ ላይ የተገዛ በጣም ቆንጆ ቀሚስ ነው። እኔ ራሴ እንዳየውበትና እና ያቺ የመጀመሪያው ረጅሙ የራተ የሚጋብዘኝ ሰው ስላጠዋለችው ቡሩኬ፣ እንግዲህ እንደ ፍቅረኛው ስላላንከበከብካውት ምንይዛ ብዙ ነገር አላት። እንግዲህ ለዛ ይመስልኛል ልጅቷ እንደዚህ እንትን አለችው። ግን ደግሞ በዚህ ልክ ተገቢ አይደለም። ሚዲያ ላይ መታችሁ በዚህ በልብስ ሰው ስላላችሁ ስጦታ ለመመለስ የድሮ ፍቅራችሁን አብራችሁ በልታችሁ ጠጥታችሁ ስንት ነገር ያሳለፋችሁ እናንተ የአንድ ሀገር ልጆች ናቸው፣ እና ምንም ቢሆን ቤተሰቦቹ ራሱ ያውቃል። እናንተ ለቢኤ ማለት እዚህ ጋር አሁን ለሚዲያ ለሚላችሁ ሳይሆን ለቤተሰቦቻቸው ክብር መኖር አለባችሁ ማለት ነው። እዚህ ለቁራሌ ነገር እንደዚህ ለተልካሻ ነገር እናንተ ያው ሚዲያ ላይ መተሽ አይሚ ኢንካ ማለት የለብሽም ነበረ። እውነት ለመናገር ማለት ነው። ብሩኬ እንግዲህ እንደምግድም ቢሆን አንዴ ከእጁ ወደ መሬት ጥሎ ነበረ፣ ግን ከዛም በኋላ ተቀብለውታል። ግን ቡሩኬ ይፈልጋታል፣ አሁንም ቢሆን አይ ምን ትፈልጋለች? እኔ መሀላቸው ምን እንዳለ ብቻ አልገባኝም። እና ከዚህ በኋላ ያንተ ንቃ፣ ግን ጨርሻለሁ። ከዚህ በኋላ ግን አሳያለሁ። በአንዳንዱ አንተ የሚያስታውሰች ነገር ስለሌለ ብላለች። ቀለበትም ነበረ፣ እኔ ይሄ ቀለበት ግን ተገዛ፣ የሆነ ሰው ነው ስጦታ ይላክሉት መስሎኝ ነበረ። ለካ እንግዲህ አድርጎለታል ማለት ነው። ቡሩኬ በጣም ተናደውታል። ግን በጣም ትግስቱ እኔንጃ፣ ልጅቷ እንዴት እንደሀንቆ እንዴት እንደያዘት እኔንጃ። አንዳንድ ወንድ ቢሆን እውነት ለመናገር ይመታል። ግን ደግሞ ትግስት አለው እውነት ለመናገር ማለት ነው እና ግን ሃይሚ በዚህ ልክ ሰው ስላለሽ እንደዚህ ማድረግ የለብሽ እና አንቺ ማለት ነው ነጌም እኮ አንቺ ትዳር ሽፍቺ ከተባልሹ ሰው ስላለሽ እኮ ነው። ሰው ስላለሽ አትፈችም ነው መፍታት ነው እንግዲህ ማለት ሰው ስላለሽ በቃ ከቡሩኬ ጋር ተጣሌ ስላለሽ አሁን ሚዲያ ላይ ወጥቶ ስለሰደቡሽ፣ አሁን ብላለች እሷ የንብረት አከፋፊዋላችሁ ዋላችሁ። ለምንድን ነው እንደዚህ የምትሉኝ? እያለች ናቸው እናንተ ስለምትሰድቡ ይመስልኛል። እኔ ደግሞ ሰው ስለምሰድብሽ ለሰው ይህን ያህል ቦታ የምሰጭ ራሳቸውን ቦታ ተሰጣችሁ፣ እዛ ጋር ለምን ህይወታችሁን አታስተካክሉም? ቡሩኬ ግን ብዙ ነገር እንደ ጎዶ ለነሩ እሷ የምታወራ ነገር ማለት ነው ሀይሚ እና እንግዲህ ጭራሽ ንብረቱን እንዳለ ይመልሳለታለች። ይሄ ንብረት አይባልም እንደው ቁራቁምቤ ነገር ነው። ምንም ወርቅ የአንገት ወርቅና የእጁ ኳነሽ ይሄ ቀሚሶች ምናምን ምንም እንጃ አላውቅም። ነገ ደግሞ ቡሩኬ እያቃጠለ ይመጣል ይሆናል አይታወቅም። ከፈለግሽ ገደል መግባት ትችላለሽ ብሎታል። እንግዲህ አንተ ገደል መግባት ትችላለህ ብላ ሄዳለች። እንግዲህ በየቀኑ ጭቅጭቅ ነው። ነገ ደግሞ ምን ይዞ እንደሚመጡ አናውቅም። በየቀኑ ጭቅጭቅ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው።